ጤናማ የሆኑ የምንላቸው ወፍራም የሆነ የማጠበቅ ያለው ምንም አይነት መጥፎ ጠረን የሌለውና የወር አበባን ተከትሎ ከለሳ መጥፎ የሚመጣው ጤናማ የሆነ ፈሳሽ የምንላቸው፣ መጥፎ ጠረን ያለው ከለር ያለው ሊሆን ይችላል። እነዚህ ምክንያቶች ጀምሪያ ባክቴሪያል ቫጂኖሲስ የምንለው ባክቴሪያል ቫጂኖሲስ ኖርማል የሆነ ባክቴሪያ በመረቢያ ካቶችን አካባቢ የሚኖሩ ነገር ግን አብዝቶ ሳሙና መጠቀም ሲጋራ ይመጣ ይህንን ብዙ ጊዜ የመከላከል ማችን ቅጠኛ ሲሆን ከልክ በላይ ያለፈና ትራይኮሞናያሲስ ከነዚህ ካወራናቸው የሚለየው በግብረ ስጋ ግንኙነት ይተላለፋል። ስለዚህ ወንዶች ላይ ሊከሰት ይችላል። ስለ ማህፀን ፈሳሽ ነው፣ አብረን እንቆይ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ስለ ማህፀን ፈሳሽ የማህፀን ፈሳሽ በሁለት እንከፍለዋለን፣ ጤናማ ያልሆኑና ጤናማ የሆኑ ብለን ጤናማ የሆኑ የምንላቸው ወፍራም የሆነ የማጣበቅ ቤት ያለው ምንም አይነት መጥፎ ጠረን የሌለውና የወር አበባን ተከትሎ ከሁለት ሳምንት በኋላ የሚመጣ ነው። እነዚህ ነፈሳሾች በእርግዝና ጊዜ በስተው ሊታዩ ይችላሉ። ጤናማ ያለው ነፈሳሽ የምንላቸው መጥፎ ጠረን ያለው፣ ለየት ያለ ከለር ያለው ሊሆን ይችላል። ከነዚህ ምክንያቶች ሶስቱን ዛሬ እናወራለን። የመጀመሪያው ባክቴሪያል ቫጂኖሲስ የምንለው ባክቴሪያል ቫጂኖሲስ ኖርማል የሆነ ባክቴሪያ በመረቢያ አካላቶች አካባቢ የሚኖር ነገር ግን አብዝቶ ሳሙና መጠቀም ሲጋራ ማጨስ አልኮል መጠጣት ይህን ነገር ወደ ኢንፌክሽን ሊቀየርብን ይችላል። ስለዚህ ወደ ኢንፌክሽን ሲቀየር መጥፎ ጠረን ያለው አሳ አሳ የሚል ሽታ ያለው አይነት ፈሳሽ ሊኖር ይችላል። ይሄ ባክቴሪያ መኖሩ በላቦራቶሪ ከተረጋገጠ በሜትሮንዳዞል በቀን ሁለት ጊዜ 500 ሚሊግራም ለሰባከመ ያህል መስጠት ማከም ይቻል። ሁለተኛው ፈንጋል የሆነው ቡልቦቫጀናል ካንዲዳያሲስ የሚባል ይሄ በፈንገስ ይመጣል። ይህንን ብዙ ጊዜ መከላከለማችን ልቅተኛ ሲሆን ከልክ በላይ ያለፈ ውፍረት ሲኖር ንጽህና ባለመጠበቅ የሚመጣ ጸረ ተዋሲ ረጅም ጊዜ ስንወስድ ወይም ስቴሮይድ የምንላቸው ለረጅም ጊዜ ስንወስድ ስኳር በሽታ ካለ ምክንያቶቹ ሊሆኑ ይችላሉ። ይሄኛው አይብ የመሰለ ፈሳሽ ነው ብዙ ጊዜ የሚኖረው። ከእሱ ባሻገር ነጫጭ የሆኑ የብልት ወይም የመራቢያ ግድግዳ ላይ ሊታዩ ይችላሉ። ማሳከክ ይኖረዋል። ሽንት ሲሆኑ ማቃጠል ይኖረዋል። መቅላት ይኖረዋል። ይሄ ነገር መኖሩ ከተረጋገጠ የምናክመው በሚቀባ ክሎትሪማዞል ወይም በሚዋጥ ፍሉኮናዞል በሚባሉ ፍሉኮናዞል በቀን አንድ ጊዜ ብቻ በመውሰድ አንዴ አንድ ጊዜ ብቻ በመውሰድ አክም ይቻላል። ነገር ግን ተደጋግሞ ከመጣ በሁለት ቀን አንድ ጊዜ የሚወሰድ ይህንን ለሶስት ጊዜ ያልከወሰድም በኋላ በሳምንት አንድ ጊዜ ደግሞ የሚወሰድ ለስድስት ወር ያህል እንወስዳለን። ሶስተኛው ትራይኮሞናያሲስ የምንለው ነው። ትራይኮሞናያሲስ ከነዚህ ከወራ ናቸው፣ ከሁለቱ የሚለየው በግብረ ስጋ ግንኙነት ይተላለፋል። ስለዚህ ወንዶች ላይ ሊታይ ይችላል። ነገር ግን ወንዶች ላይ ብዙ ጊዜ ምልክት አያሳይም። ናያሲስ የምንለው አረንጓዴ የሆነ ፈሳሽ እናይበታለን። እሱ ሲኖር በሜትሪንዳዞል በቀን ሁለት ጊዜ 500 ሚሊግራም ከሳምንት ያለ መስጠት ማከም ይቻላል። ከነዚህ ባሻገር አባላጃር በሽታዎች ጎኖሪያ፣ ሲፊሊስ የምንላቸው ሃርፐስ የምንለው ክላሚዲያ የምንለው ይኖራሉ። ስለዚህ እነዚህ ብቻ ያሉ ፈሳሾች እነዚህን በቀጣይ በሌላ ቪዲዮ እናወራባቸዋለን። የማህፀን በር ፈሳሽ ሲኖርና መቁሰል ግርግዳ ላይ ማሳከክ እንደዚህ ያሉ ምልክቶች ሲኖሩ ቶሎ ብለን ወደ ሐኪም ቤት ሄደን መታከም ያስፈልጋል። ምክንያቱም ወደፊት እነዚህ ነገሮች ካልታከሙ ያለ መውለድ ወይም መካንነት ሊያስከትሉ ይችላሉ። ልጅን ያለ ጊዜው እንዲወለድ ሊያስከትሉ ይችላሉ። ስለዚህ በአቅራቢያ ወዳለ ሐኪም ቤት ሄዶ መታከም ያስፈልጋል። ከነዚህ ባሻገር በተላላፊ በሽታዎች ለኤች አይ ለሌሎች ለአባላዘር በሽታዎችም ሊያጋልጡን ስለሚችሉ ቶሎ ብለን ሄደን መታከም ያስፈልጋል። ዛሬ ይህ ይዤ ቀረብኩላችሁ። ዶክተር ኤርሚያስ ነኝ። ላይክ ሼር ሰብስክራይ ማድረግ እንዳትረሱ። ኮሜንቶችን ለጥያቄ አስቀምጦልን ሬስፖንድ እናደረጋለን። ቀሪዎቹን ደግሞ ምክንያቶች ለሌላ ቪዲዮ ይዘን እንመልሳለን። ሰላሙኑ አንካሚ